ሞትን ድል አድርጎ በታላቅ ኃይልና ግርማ የተነሳ የሁላችን አምላክ፣ የሁላችን እግዚአብሔር፣ የሁላችን ፈጣሪ፣ የሁላችን ንጉሥ፣ የሁላችን ጌታ ኢየሱስ ክርስቶስ ከዘላዓለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የሰይጣንን ኃይል አስሮ አዳምንና እኛን ልጆቹን ነፃ ያወጣ በረድኤትና በቸርነቱ አሁንም ዓለማችንን ከከበባት አስጨናቂ መቅሰፍት ሁሉ ሰላም እንዲያደርጋትና እኛንም ሁላችንንም በረድኤቱ እንዳይለየን የእሱ ቅዱስ ፈቃድ ይሁንልን። የአዛኝቱ የድንግል ማርያም ምልጃ ከእናንተ ጋር ይሁን፣ ከክፉ ነገር ሁሉ ይሰውራችሁ። እንደምን አላችሁልኝ? ሰላምና ጤና ለሁላችሁ እመኛለሁ። እግዚአብሔር በረድኤት አይለየን። በዛሬ ዕለት እግዚአብሔርን አጋዥ በማድረግ የምንመለከተው ከትንሣኤ በኋላ ያለችው ቀጣይ ዓርብ ምን ተብላ ትጠራለች ለሚለውና ስያሜዋንና ምስጢሩን የምናይበት ሰዓት ነው። እግዚአብሔር አምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን እሱ ክብርና ምስጋና ለስም አጠራሩ ይድረሰው። የዛሬዋ ዕለት ዕለተ ዓርብ ቤተ ክርስቲያን ተብላ ትጠራለች። የዛሬዋ ዕለት ዕለተ ዓርብ ምን ተብላ ትጠራለች? ቤተ ክርስቲያን ተብላ ትጠራለች። በመጀመሪያ የዓርብ ትርጉም ምንድን ነው? ግን እስከዛሬ የምታውቁት ዓርብ ማለት ትርጉሙ ምንድን ነው የሚለውንም እስቲ በዚህ እናንሳ። በዚሁ የቤተ ክርስቲያን ሚስጥር ታቁታላችሁ። እሁድ እሁድ ነው፣ አንድ ማለት ነው። ሰኑይ ሰኞ ነው፣ ያው ሁለት ማለት ነው። ሰሉስ ሶስት ነው፣ ማክሰኞ። ረቡዕ ደግሞ ራብ አራት ነው። ሀምስ ሀሙስ ነው፣ አምስት ነው። ቀዳሜ ቀዳሚት ሰንበት ናት። ዓርብ ዛሬ ምንድን ነው ተብላ ትርጉሟ የሚነገረው በቤተ ክርስቲያን፣ የዓርብ ትርጉሙን በመጀመሪያ ልንገራችሁ። ይችን ሰዓት የሰጠን ቃሉን እንድንሰማ አሁንም የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዓርብ ማለት መካተቻ፣ መፈጸሚያ ማለት ነው። ለምሳሌ ምዕራብ ማለት መግቢያ፣ መካተቻ፣ ፀሐይ ከምስራቅ ወጥታ በምዕራብ እንደምትገባ ስለዚህ፣ ዓርብ ማለት መካተቻ ሁሉ የተፈጸመበት ለማለት ነው። እንዴት እንዲህ የሚል ትርጉም አገኘ ስትሉኝ ብዙ ረቂቅ ሚስጥሮች ሲኖሩት ሁለቱን ብቻ አልንገራችሁ። ዓርብ መካተቻ የተባለበት መደምደሚያ መፈጸሚያ የተባለበትን ሁለት ሚስጥር ብቻ አልንገራችሁ። አንደኛ እግዚአብሔር ዓለምን ሁሉ ፈጥሮ እሁድ ሃያ ሁለቱን ፍጥረታት ሃያ ሁለቱን ዓለማት ፈጥሮ የጨረሰው የፈጸመው ዓርብ ቀን ነው ዓርብ ቀን ነው። ስለዚህ የፍጥረት ሁሉ መካተቻ ስለሆነ ስሙ ዓርብ ተባለ። ሁለተኛ በገባው ቃል ኪዳን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ወደዚህ ዓለም መጥቶ ሁሉን ነገር የፈጸመልን የሰው ልጆችን ድነት ያወጀልን በፈጠረን ቀን በዕለተ ዓርብ ደሙን አፍሶ ያዳነን ዓርብ ዕለት ነው። ስለዚህ እች ዕለት ቤተ ክርስቲያን ተብላ ትጠራለች። ቤተ ክርስቲያን የሚለውን በሶስት በአራት ክፍል ልየውና እንደገና ደግሞ ተመልሼ ወደዚህ ወደ ፍጥረት መካተቻና ወደ ድህነት መፈጸሚያ ልምጣላችሁ። ቤተ ክርስቲያን ተብላለች። ዛሬ ዓርብ ቤተ ክርስቲያን የሚለው ራሱ ትርጉሙ ምንድን ነው? ቀላል ነው አይደል? ሁላችሁም በአንዴ መናገር ትችላላችሁ። የክርስቲያን ቤት። ለምን ቤተ ቤት ማለት ነው፣ ክርስቲያን፣ የክርስቲያን ቤት። ስለዚህ ቤተ ክርስቲያን ማለት የክርስቲያን ቤት። በትንሹ አንድ አራት ትርጉሞች ልንገራችሁ ስለ ቤተ ክርስቲያን። አንደኛ ቤተ ህንፃው፣ ህንፃው፣ መቅደሱ ቤተ ክርስቲያን ተብሎ ይጠራል። መቅደሱ፣ ህንፃው የተሰራ ሁሉ ቤተ ክርስቲያን ተብሎ ይጠራል። ይሄም አንዲት ቤተ ክርስቲያን የሚለውን ስያሜ ይይዛል። አንዲት ቤተ ክርስቲያን። ሁለተኛ፣ ክርስቲያኖች፣ ክርስቲያኖች በቤታቸው ውስጥ ያሉ ክርስቲያኖች፣ ቤት ውስጥ እናንተ ለምሳሌ ቤተሰብ በጠቅላላ ቤተ ክርስቲያን ተብላችሁ ትጠራላችሁ። ቤት ውስጥ ያላችሁ ክርስቲያኖች ቤተ ክርስቲያን ሶስተኛ፣ ማህበረ ካህናት በጠቅላላ ክርስቲያን የተባለ ወገን ሁሉ ሁሉም ያ ቤተ ክርስቲያን ተብሎ ይጠራል። ምእመናን የምንለው ቤተ ክርስቲያን ተብሎ ይጠራል። ይሄን ስም የተሰጠው በአንጾኪያ የሐዋርያ ሥራ ምዕራፍ 11 ቁጥር 22 ስትመለከቱ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ ይላል። ስለዚህ ቤተ ክርስቲያን ተብለን ሁላችን እንጠራለን። አራተኛው ራሱ ደግሞ ዓለመ መላእክት በሰማይ ያለው ሁሉ የተዘጋጀው መንግስት የክርስቲያኖች ቤት ስለሆነ እዛ መላእክት የሚሰልሱበት የሚቀድሱበት፣ እሱም ቤተ ክርስቲያን የሚል ትርጓሜ ይኖረዋል። ስለዚህ ቤተ ክርስቲያንም በአራት ክፍል ስወስድላችሁ መቅደሱ አለ። እያንዳንዱ ግለሰብ ወይም ቤተሰብ ቤተክርስቲያን ነው ራሱ ሦስተኛ ማኅበረ ምዕመናን ቤተ ክርስቲያን ምዕመናን ምዕመናት በጠቅላላ ቤተክርስቲያን ክርስቲያን ተብለን እንጠራለን። አራተኛ በሰማይ ያለ እግዚአብሔር መንግስት ለእኛ ለክርስቲያኖች የተዘጋጀ ስለሆነ ቤተ ክርስቲያን ተብሎ ይጠራል። መረጃ እንዲሆናችሁ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ቁጥር 5ን ብታዩ አንደኛው ቆሮንቶስ ምዕራፍ 16 ቁጥር 19 ብትመለከቱ ቆላሲስ አራት 15ን ብታነቡ የቤተ ክርስቲያን በቤት ውስጥ ያለች ቤተ ክርስቲያን ሲል ክርስቲያኖች በጠቅላላ ክርስቲያኖች ቤተ ክርስቲያን ተብለው እንደሚጠሩም ታያላችሁ። ሌላው ቤተ ክርስቲያን ምዕመናን በጠቅላላ ደግሞ ምዕመናን በደሙ የዋጃቸው ተብለው ይጠራሉ። ስለዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ብርሃን ዓለም ቅዱስ ጳውሎስ ጳጳሳትን ካህናትን ያስጠነቅቃል። ጳጳሳትና ካህናትን የሚያስጠነቀቃቸው ምንድን ነው? በደሙ የዋጃትን ቤተ ክርስቲያን ይላል። እንግዲህ ዛሬ ዓርብ መታሰቢያ የተደረገው የተፈጠርንበት ዕለት የሰው ልጆች የተፈጠርንበት ዕለት ዓርብ ስለሆነ ደሙን አፍሶ ያዳንን ሲኦልን የመዘበረበት ደግሞ ዓርብ ስለሆነ ከዚህ የተነሳ እቺ ዕለት ዕለት ዓርብ ከትንሣኤ ኋላ ያለችው ቤተ ክርስቲያን የሚል ስያሜ ተሰጥቷታል። በተፈጠርንበት ዕለት የዳንበት ዕለት ስለሆነ ቤተ ክርስቲያን የሚል ስያሜ አለው። ስለዚህም ብርሃን ዓለም ቅዱስ ጳውሎስ ጳጳሳትን፣ ካህናትን፣ መምህራንን ምንድን ነው ያለው? በደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ይላል ለመንጋውና ለራሳችሁ ተጠንቀቁ። ለምን ተኩላዎች መናፍቃን፣ ከሃዲያን ይመጡና ይህንን ህዝብ ይበሉታል ወደኋላ። ስለዚህ እናንተ ኃላፊነት አለባችሁ ይላቸዋል። የጳጳሳት ስራ የፖለቲካ ስራ አይደለም። የጳጳሳት ስራ የገንዘብ ስራ አይደለም። የጳጳሳት ስራ የህንፃ ስራ አይደለም። የጳጳሳት ስራ የንግድ ስራ አይደለም። የጳጳሳት ስራ የሱቅ ስራ አይደለም። የጳጳሳት ስራ ኢየሱስ ክርስቶስ በደሙ የዋጃቸውን ምዕመናን መጠበቅ ነው። በየዕለቱ እንዴት ውለዋል? ጴጥሮስን ሲሾመው ምንድን ነው ያለው? ጠቦቴን ጠብቅ፣ ግልገሎችን ጠብቅ፣ በጎቼን አሰማራ። ይሄ ለካህናት የተሰጠ ስልጣን ነው። ስለዚህ የካህናት ስልጣን ህዝቡን ማገልገል ነው፣ ህዝቡን ማስተማር ነው እንጂ ሌላ ምንም አይነት ስራ ካህን የለውም። ምእመናን ደግሞ ይሄን ካህን በሚያስፈልገው ሁሉ ጳጳሱንም፣ ካህኑንም የሚያስተምረውን ቤተክርስቲያን የሚያገለግለው ሁሉ ደግሞ እነሱ ደግሞ እንዲጠብቁት በሚያስፈልገው በስጋዊ ህይወቱ በሚፈለግበት ጉዳይ ሁሉ ነገር ላይ ይረዱት ዘንድ እግዚአብሔር ያዛል፣ ህግ ያዛል። ስለዚህ ያዛል። ካህኑም ህዝቡን ማስተማር ግዴታ አለበት። ስለዚህ ጳውሎስ ሐዋርያ ጳጳሳት ተጠንቀቁ፣ ለራሳችሁም ተጠንቀቁ፣ ለመንጋውም ተጠንቀቁ። እነሱም ሰው ናቸው። ካህኑም ሰው ነው። ቄሱም ሰው ነው። ለራሱ እየተጠነቀቀ መንጋውን ደግሞ ምዕመናን ሊጠብቅ ግድ ነው። ስለዚህ እቺ ዕለት ዓርብ ቤተ ክርስቲያን ተብላ የተሰየመችው ክርስቶስ በደሙ የዋጃት ምዕመናን አሀቲ ቤተ ክርስቲያን የምንለውም ለምዕመናን አንድ ናቸው። በማኅበር አንድ ናቸው። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው የሚኖሩ ሐዋርያት እንደኖሩ ቅዱሳን እንደኖሩ ሊኖሩ የሚገባቸው ናቸው። ስለዚህ ይሄ ዕለት ቤተ ክርስቲያን ተብሎ ተሰየመ። ቀደም እንዳልኳችሁ ዓርብን ሚስጥሩን ስታዩት እንግዲህ ፍጥረት ሁሉ ማጠቃለያው ዕለት ዓርብ ሲሆን ሲካተት አዳምን በመጨረሻ ነው የፈጠረው። ምን ቀን? ዓርብ ቀን። ተመልከቱ፣ ዓርብ ቀን ፈጥሮታል። እንደገና ደግሞ አሁንም ዓርብ ቀን በቀራንዮ ተሰቅሎ ደሙን አፍሶ አድኖታል። ያ ማለት እኔና እናንተን አድኖናል። በዕለተ ዓርብ ፈጠረን፣ በዕለተ ዓርብ ደሙን አፍሶ አዳነን። ዓለምን ከፈጠረበት ጥበቡ ያዳንበት ጥበቡ ይበልጣል ብለው አበው የሚነግሩን መጽሐፍ የሚመሰክሩልን ይሄንን ረቂቅ ምስጢር ነው። በዕለተ ዓርብ የፈጠረን አምላክ በዕለተ ዓርብ አድኖናል። ስለዚህ ይቺ ዕለት ቤተ ክርስቲያን ተብላ ተሰይማለች። በዚህ የምንረዳው ወገኖቼ፣ አክብሮ የፈጠረን አምላክ በአርያው የፈጠረን አምላክ በአምሳሉ የፈጠረን አምላክ ዘፍጥረት ምዕራፍ አንድ ቁጥር 26 ወይቤ እግዚአብሔር። ምን አለ እግዚአብሔር? እግዚአብሔር እንዲህ አለ። ምን አለ እግዚአብሔር? ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በአርአያችን በምሳሌያችን እንፍጠር አለ። በዘፍጥረት ምዕራፍ 1 ቁጥር 26 ላይ በአርአያችን እንደ ምሳሌያችን እንፍጠር ያለው እሱ ሃያሉ አምላክ እግዚአብሔር እንደገና ከ5500 ዘመን በኋላ ከድንግል ማርያም ተወለደና እኛኑ መሰለ። የባሪያውን መልክ ይዞ ይላል። ፊልጵስዩስ ምዕራፍ ሁለት ስትመለከቱ ቁጥር ስምንት ላይ የባሪያውን መልክ ያዘ ይላል። የፈጠረውን የአዳምን መልክ ያዘ። በአርያው በአምሳሉ የፈጠረውን አዳምን መሰለና እንሆ ሆነና ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ለብሶ ወይም ተዋህዶ ኢየሱስ ክርስቶስ አምላካችን እኛን መስሎ እንደገና በዕለተ ዓርብ እኛን መስሎ አዳነን። የእኛን ኃጢአት ተሸክሞ የእኛን በደል ተሸክሞ ሰው ሆኖ በአርያው ተገኝቶ ሰው ሆኖ የባሪያውን መልክ ይዞ የኔና የናንተን መልክ ይዞ ንጹሕ የሆነውን ያንን እነሆ ከድንግል ማርያም የተዋሃደውን ስጋ እሱን መከራ ተቀብሎበት በመቃብር አውሎት በሶስተኛው ቀን አንስቶት እናንተ ሞታችሁ አትቀሩም ልጆቼ ብሎ እኛ በሱ ስም የተጠራነውን ክርስቲያን የተባለውን ሁሉ ሊያድነን ወደደ። በዕለት ዓርብ የፈጠረን አምላክ በዕለት ዓርብ አዳነን። ስለዚህ ክርስቲያን የምንባለው ሁላችን ክርስቶስ ከሚለው ስም የተነሳ ነው። ክርስቶስን የሚመስሉ ማለት ነው። እሱ እኛን መስሎ ኃጢአት እንድል አድርጓል። እሱን ደግሞ እንድንመስለው ሞት እንድል አድርጎ ተነስቷል። ስለዚህ በሞቱ ከመሰል ነው አለ ብርሃነ ዓለም ቅዱስ ጳውሎስ። በሞቱ ከመሰል ነው በትንሣኤውም እንመስለዋለን አለ። በተለይ የጥምቀትን ሚስጥር አምጥቶ በጥምቀት ውሃ ውስጥ መግባት እንደ መቃብር መግባት ከውሃ ውስጥ መውጣት ደግሞ በስመ ሥላሴ ተጠምቆ ከመቃብር እንደ መውጣት ያ ምስጢር ነው። ስለዚህ ብርሃን ዓለም ጳውሎስ ሐዋርያ እንደሚነግረን እግዚአብሔር አምላካችን እሱ በአምሳሉ የፈጠረን አምላክ የእኛን የሰው ልጆችን ሥጋ ከመቤታችን ከድንግል ማርያም ተዋህዶ በቀራንዮ አደባባይ ስለኛ ውሎ ስለኛ የሾህ አክሊል ደፍቶ ስለኛ በአምስት ቅንዋት ተቸንክሮ ስለኛ ጎኑ በጦር ተወግቶ ስለኛ ልብሱ ተገፎ ስለኛ ተገርፎ ስለኛ ደምቶ ስለኛ ተሰቃይቶ ስለኛ በቀራንዮ ነፍሱን ሰጥቶ ስለኛ በመቃብር ገብቶ ስለኛ ሞትን ድል አድርጎ ተነስቶልናል። ክብርና ምስጋና ለስሙ ይድረሰው። ስለዚህ ይህች ዕለተ ዓርብ ወገኖቼ የተሰየመችው ለእኔና ለእናንተ ለሁላችን ለምእመናን ነው። ቤተ ክርስቲያን ተብላለች ለተዓርብ እኛን ዛሬም ሊያድነን የታመነ አምላክ ነው። ከእሱ ካራቅን በስተቀረ ችግራችን መቼ የሰው ልጆች አዎ፣ የማይቀር ነገር ሲደላን የለንም፣ ሲከፋን እንሮጥና እንመጣለን። በደጉ ዘመን ያላሰብነውን እግዚአብሔር በክፉ ዘመን እናስባለን። እርግጥ በክፉም ዘመን አይተወንም። ግን በዚህ ሰዓት ራሱ ጾም ውስጥ ባለ ሕይወታችሁና ጾሙ ከተፈታ በኋላ ያለ ሕይወታችሁን ግን እየመዘናችሁ የምትገኙ ካላችሁ ጻድቃን ናችሁ። ምን ያህል ለውጥ እንዳለው ጸሎታችሁን ራሱ ይዩት። በጾም ሰዓት የምትጸልዩት ጸሎትና አሁን ደግሞ ከተፈታ በኋላ የምትጸልዩትን ጸሎት ተመልከቱ። ክርስቲያን ሁልጊዜ አንድ ነው። ለዚህ ነው ጳውሎስ ሐዋርያ ልጁ ጢሞቴዎስን በጊዜውም አለጊዜውም ጽና ያለው። በጊዜውም አለጊዜውም ልጸኑ ይገባቸዋል። በጊዜውም አለጊዜውም ከእግዚአብሔር ጋር ልትሆኑ ይገባቸዋል። በሌሊትም ከእግዚአብሔር ጋር፣ በቀንም ከእግዚአብሔር ጋር፣ ሲደላችሁ ከእግዚአብሔር ጋር፣ ሲከፋችሁ ከእግዚአብሔር ጋር፣ ስታገኙም ከእግዚአብሔር ጋር፣ ስታጡም ከእግዚአብሔር ጋር፣ ሲሞላላችሁ ከእግዚአብሔር ጋር፣ ሲጎልባችሁም ከእግዚአብሔር ጋር፣ ስታዝኑ ከእግዚአብሔር ጋር፣ ስትደሰቱ ከእግዚአብሔር ጋር። ከእግዚአብሔር አትለዩ አትለዩ። ቤተ ክርስቲያን ከሰማይ ሰማያት ወርዶ እኛን ልጆቹን ነው ያዳንን። ደሙን አፍሶ የፈወሰን፣ በደሙ የገዛን። በወርቅ አይደል፣ በብር አይደል፣ በዓለማዊ ጥበብ አይደል። ኢየሱስ ክርስቶስ በደሙ ገዛን፣ በሞቱ ገዛን፣ በትንሣኤው አጸደቀን። ስለዚህ ይችለት ቤተ ክርስቲያን ተብላ ተሰይማለች። ወገኖቼ ደግ አምላክ አለን፣ ሩህሩህ አምላክ አለን፣ ይቅርባይ አምላክ አለን። አሁንም ቢሆን ካለው መከራ ሊያድነን የታመነ ነው። ከምትፈሩት ያድናችሁ፣ ከመከራ ስጋ ከመከራ ነስ ይሰውራችሁ። ይህን የሰማችሁትን ቃል ቢያንስ ለአስር ሰው አካፍሉ፣ ለአስር ሰው አሰሙ። ብዙዎች በምንፍቅና ብዙዎች በክደት ይወሰዳሉ። ሌሎች ደግሞ በቸልተኝነት በስንፍና ሌላውን ስንት ነገርን ሰማይለ እችን አስር ደቂቃ አስራ አምስት ደቂቃ ሀያ ደቂቃ ለእግዚአብሔር እየሰጠን እንስማው። እርሱ በረድኤት አይለየን የእናቱ የድንግል ምልጃ ከሁላችን ይሁን። የሚካኤል ክንፊ ጋርዳችሁ፣ የገብርኤል መስቀል ጋሻ ይሆናችሁ። የሰማነውን በልቡናችን ይጻፍ። ከሰማየ ሰማያት ወርደህ በደም ፍሰት ያዳንከኝ አምላኬ ኢየሱስ ክርስቶስ ዘላለም አምላኬ ነህ። አሜን። አመሰግንሃለሁ። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ነገ ቅዳሜት ምን እንደሆነች ደግሞ በነገ ዕለት እንማራለን። አሜን። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ሰላም በልባችሁ ያኑርላችሁ። አሜን።